ጤና ይስጥልኝ፣ ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን አርዕስተ ዜናዎቹ እናስቀድማለን። አብራችሁን ቆዩ። የትግራይ ሉዓላዊነትን የሚደፍር ሲኖዶስም ሆነ መጅሊስ በፍጹም ተቀባይነት የለውም ሲሉ ሌተናል ጀነራል ታደሰ ወረደ ተናግረዋል። በምን ምክንያት ይህን አሉ? ዝርዝር አለ። የትራምፕ አማካሪ ከኤርትራ ውጭ ጉዳይ ሚኒስቴር ጋር ለመወያየት ማቀዳቸው ተገለጸ። በአማራ ክልል ከባህር ዳር ወልዲያ መንገድ ከተዘጋ ዛሬ ሶስተኛ ቀኑ መሆኑ ተገለጸ። ታግቶ የነበረው የሰሜን ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አመራር መለቀቁ ተገልጿል። እንሰማ። የሸገር ኤፍኤም ጋዜጠኞች ከ21 ቀናት በኋላ ከእስር መፈታታቸውን ሸገር ኤፍኤም አስታውቋል። እንሰማዋለን። በአዳነች አበበ የሚመራው የአዲስ አበባ ከተማ አስተዳደር በተለያዩ ቢሮዎች፣ ድርጅቶች እና ባለሥልጣናት ጽህፈት ቤቶች አዲስ ኃላፊዎች መሾማቸው ተገልጿል። ዝርዝር አለን። ግብጽ የኬንያው ፕሬዝዳንት ዊሊያም ሪቶ የኢትዮጵያ ግድብ ምረቃ ላይ መገኘታቸው ብስጭት እንደፈጠረባት ገልጻለች። ዝርዝር አለ። ኢትዮጵያና ኬንያ የጋራ መረጃ ልውውጥና ወታደራዊ ልምምድን ያካተተ ሁለተኛ ታሪካዊ ወታደራዊ ትብብር ስምምነት ተፈራርመዋል። በዝርዝሩ እንሰማዋለን። ፕሬዝዳንት ዶናልድ ትራምፕ በተናገሩት ንግግር ሩሲያ ክፉኛ ተቆጥታለች። በንግግራቸውም የሩሲያ አማራጭ ጦርነት ብቻ ነው ስትር ገልጻለች። በምን ምክንያት ይህን ልትል ቻለች? አጠር ያለ ዝርዝር አለ። የቦረና አርብቶ አደሮች የእንስሳት ጤና መድህን ዋስትና ክፍያ ቢፈጽሙም በድርቅ ለሞቱባቸው ከብቶች ካሳ እንዳልተከፈላቸው ገልጸዋል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ተደርጉ ዘንድ የጋበዝ፣ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የትግራይ ሉዓላዊነትን የሚዳፈር ሲኖዶስም ሆነ መጅልስ በፍጹም ተቀባይነት የለውም ሲሉ ሌተናል ጀኔራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀኔራል ታደሰ ወረደ ይህን ንግግር ያደረጉት ከዲፕሎማሲ ቴሌቪዥን ጋር ባደረጉት ቃለምልልስ ነው። ሲናገሩም ሲኖዶሱ የፖለቲካ መጠቀሚያ በመሆን ከደቡብ ራያ ስድስት ወረዳዎችን ወደ አማራ ክልል አጠቃሏል ያሉት ጀኔራሉ እንደዚህ አይነት ድርጊት ስህተት በመሆኑ ይህንን መግለጻቸውን አስታውቀዋል። ጨምረውም ሲኖዶስም ሆነ መጅሊስ የትግራይ ሉዓላዊነት የሚዳፈር ከሆነ ተቀባይነት የለውም በማለት መግለጫቸውን ጽሕፈት ቤታቸው ዛሬ ባሰራጨው መረጃ አስታውቋል። በአዳነች አቤቤ የሚመራው የአዲስ አበባ ከተማ አስተዳደር በተለያዩ ቢሮዎች፣ ድርጅቶች እና ባለስልጣናት መስሪያ ቤቶች አዲስ ኃላፊዎችን መሾሙን አስታወቀ። በዚህም መሰረት ሹመቱ የተሰጣቸው ኃላፊዎች የሚከተሉት ናቸው። አቶ ሀፍተ ገብረ እግዚአብሔር የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ፣ አቶ ሙልነ ደሳለኝ የቄራዎች ድርጅት ዋና ስራ አስኪያጅ፣ አቶ ዋለሊ ደሳለኝ የኮሪደርና ና የወንዝ ዳርቻ ልማት አስተዳደር ባለስልጣን ምክትል ኃላፊ፣ ወይዘሮ ነስትሮ አብዲ ኮይሬ የኮሪደር ና የወንዝ ዳርቻ ልማት አስተዳደር ባለስልጣናት ጽህፈት ቤት ኃላፊ ሆነው መሾማቸው ተገልጿል። የቄራዎች ድርጅት የሚሰጠውን አገልግሎት ለማግኘት የሄዱ ተገልጋዮች ገንዘብ የጠየቁ ሁለት ተጠርጣሪ አመራሮች አንደኛ የድርጅቱ ዋና ዳይሬክተር አቶ ሰይድ እንድሪስ ከማል፣ ሁለተኛ ምክትላቸው አቶ ድሪባሳሞ ገንዘብ ካላመጣችሁ አገልግሎት አታገኙም በማለት እንግልት ሲፈጥሩ ቆይተው በደረሰ ጥቆማ ከተገልጋይ ጉቦ ሲቀበሉ እጅ ከፍንጅ ተይዘው በቁጥጥር ስር መዋላቸውን ከአንድ ወር በፊት መግለጹ አይዘነጋሉ። ታግተው የነበሩ የሰሜን ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አመራር መለቀቃቸው ተገለጸ። ከአምስት ቀን በፊት ታግተው የነበሩት የሰሜን ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ምክትል ኃላፊ አቶ ታከለ ሙሉጌታ በጸጥታ መዋቅር ብርቱ ክትትል ከታገቱበት ማስለቀቅ መቻሉን የሰሜን አንቸፈር ወረዳ ብልጽግና ፓርቲ ጽህፈት ቤት አስታወቀ። የሰሜን ጎጃም ዞን ፖሊስ አዛዥ ኮማንደር በሪሁን አየነው፣ የክልሉ ደህንነት ተቋም የሰሜን ጎጃም ዞን የጸጥታ መዋቅርና የባህር ዳር የጸጥታ መዋቅር ቅር ባደረጉ ያላሰለሰ ክትትል ከአምስት ቀናት በፊት ታግተው የነበሩ አቶ ታከለ ሙልጌታ መለቀቃቸውን ጠቁመዋል። የሸገር ኤፍኤም ራዲዮ ጋዜጠኞች ከ21 ቀን እስር በኋላ መፈታታቸው ተገለጸ። የሸገር ኤፍኤም ሬዲዮ ጋዜጠኞች አርታይ ትዕግስት ዘሪሁንና ሪፖርተር ምንታመር ጸጋው ከ1 ቀን በኋላ መለቀቃቸውን ጣቢያው አስታወቀ። ጋዜጠኞቹ ከእስር የተለቀቁት የፌዴራሉ ጠቅላይ ፍርድ ቤት በ50 ሺህ ብር ዋስትና እንዲለቀቁት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የሰጠው ውሳኔ መስከረም 14 ቀን 2018 ዓ ም ማጽናቱን ተከትሎ ነው። ጋዜጠኞቹ ነሐሴ 28 ቀን 2017 ዓ ምት ለእስር የተዳረጉት ነሐሴ 24 ቀን 2017 ዓ ምት በሸገር ኤፍኤም ራዲዮ የጥቅማ ጥቅም ጥያቄ ያቀረቡ የሕክምና ባለሙያዎች ከጤና ሚኒስቴር የተሰጠው መፍትሄ እንዴት እንደሚመለከቱት የሚጠይቅ ዜና ማስተላለፋቸውን ተከትሎ ነው። ኢትዮጵያና ኬንያ የጋራ የመረጃ ልውውጥና ወታደራዊ ልምምዶችን ያካተተ ሁለተኛ ታሪካዊ ወታደራዊ ትብብር ስምምነት ተፈራረሙ። ወታደራዊ ስምምነቱ ሁለቱ ሀገራት በጎርጎረሳውያኑ 1963 ኬንያ ነፃነቷን ማግኘቷን ተከትሎ ተፈራርመውት ከነበረው ስምምነት ከስድስት አስርተ ዓመታት በኋላ የተደረገ ታላቅ ወታደራዊ ስምምነት ተብሏል። የፌዴራሉ መከላከያ ሚኒስቴር ትናንት መስከረም 14 ቀን 2018 ዓ ም እንዳስታወቀው የጦር ኃይሎች ጠቅላይ ኢታማዦር ሾም ፊልድ ማርሻል ብርሃኑ ጁላና የኬንያ መከላከያ ኢታማዦር ሾም ጀኔራል ቻርልስ ሙይሪዩ ካሪሩ በመከላከያ ጠቅላይ መምሪያ የሁለትዮሽ ውይይት ካደረጉ በኋላ በጋራ መስራት በሚያስችላቸው መስኮች ወታደራዊ ትብብር ስምምነት ተፈራርመዋል። የቦረን አርብቶ አደሮች የእንስሳት ጤና መድህን ዋስትና ክፍያ ቢከፍሉም በድርቅ ለሞቱባቸው ከብቶች ካሳ እንዳልተከፈላቸው ተናገሩ። የእንስሳት ጤና መድህን ዋስትና የገዙ የቦረን አርብቶ አደር ማህበረሰቦች በድርቅ ምክንያት ለሞቱባቸውን እንስሳት ካሳ እንዳልተከፈላቸው ለአዲስ ስታንዳርድ ገለጹ። የዞንና የኦሮሚያ ክልል ባለስልጣናት በኩላቸው የካሳ ክፍያ ተፈጽሟል ብለዋል። የዱብልቁ ነዋሪ የሆኑ አቶ ዲቦ ልባን መንግስት የእንስሳት መድህን እንዲገዛ ነገረን፣ እኛም ተከትለን እስከ አምስት ለሚደ እርሱ ከብቶች መድህን ገዛን። ነገር ግን ሁለት ጊዜ በተከሰተው ድርቅ ከብቶቻችን ከሞቱ በኋላ ምንም አይነት ክፍያ አልተከፈለንም ብለዋል። በቦረና ዞን የዱብልቅ ወረዳ ነዋሪ የሆኑት አቶ ጉዮ ሃሮ የእንስሳት መድህኑን በኦሮሚያ ህብረት ስራ ባንክ በኩል እንዲገዙ እንደተነገራቸውና ድርቅ ሲመጣ ይጠቅማችኋል የሚል ቃል እንደተነገራቸው ገልጸዋል። አክለውም ለሁለት ተከታታይ ዓመታት በተከሰተ ድርቅ ካሳ እየጠበቅን ብንቆይም አንድም ክፍያ አልተከፈለንም ሲሉ ተናግረዋል። የቦረና ዞን መስኖ አርብቶ አደር ልማት ኃላፊ የሆኑ አቶ በገጃም ወርጌ ማህበረሰቡ ያነሷቸው ቅሬታዎች እውነት መሆናቸውን አምነው መፍትሄ እንዲፈለግ ግፊት አድርገናል፣ ነገር ግን ካሳው በሚጠበቀው ልክ አልተከፈለም ብለዋል። የኬንያው ፕሬዝዳንት ዊሊያም ሩቶ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራ ጠየቁ። ሩቶ ወረ ሁለት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለዓለም መሪዎች ባደረጉት ንግግር አፍሪካ ከጸጥታው ምክር ቤት ቋሚ አባልነት መገለሏ ተቀባይነት የሌለውና ኢፍትሃዊ ነው ሲሉ ተናግረዋል። በዚህም አፍሪካ በተመድ የጸጥታው ምክር ቤት ቢያንስ ሁለት ቋሚ መቀመጫና ሁለት ቋሚ ያልሆነ ውክልና ሊኖራት ይገባል ብለዋል። ፕሬዝዳንቱ በጠቅላላ ጉባኤው ላይ ባደረጉት ንግግር የ54 ሀገራት ድምፅ ችላ ተብሎ የተባበሩ መንግስታትን ማለት አይቻልም ሲሉ አጽንዖት ሰጥተዋል። አያይዘውም አፍሪካ ከጸጥታው ምክር ቤት አጀንዳዎች መካከል አብዛኛውን የምትይዝ የሰላም አስከባሪ ኃይሎችን በብዛት የምታቀርብና ያለመረጋጋትን ዋጋ የምትከፍል ሆና ሳለ ቋሚ መቀመጫ የሌላት ብቸኛዋ አህጉር ሆና ቆይታለች ብለዋል። የጸጥታው ምክር ቤትን ማሻሻል ለአፍሪካም ሆነ ለሌላ ለማንም የተደረገ ውለት አይደለም ያሉት ሩቶ፣ ይልቁንም ለተባበሩ መንግስታት ድርጅት ህልውና አስፈላጊ ጉዳይ ነው ሲሉ መናገራቸውን ከተመድ የተገኘው መረጃ አመላክታል። ፕሬዝዳንት ዶናልድ ትራምፕ ዩክሬን በጦርነት የተነጠቀችውን ግዛቷን ሙሉ በሙሉ ማስመለስ ትችላለች ሲሉ ያስተላለፉትን አዲስ አቋም ተከትሎ ሩሲያ ጠንካራ ምላሽ ሰጠ። የሩሲያ የውጭ ጉዳይ ሚኒስቴር ትናንት በወጣው መግለጫ የትራምፕ አስተያየት የዲፕሎማሲውን በር ሙሉ በሙሉ የዘጋ በመሆኑ ለሩሲያ ከጦርነት ውጪ ሌላ አማራጭ እንዳልተወላት አስታውቋል። ይህ የሩሲያ ጠንካራ ምላሽ የተሰጠው ፕሬዝዳንት ትራምፕ የተባበሩት መንግስታት ጠቅላላ ጉባኤ ላይ በዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጋር ከተገናኙ በኋላ በወጡት መግለጫ ነው። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ዩክሬን በአውሮፓ ህብረት ድጋፍ ሁሉንም ግዛቷን መልሳ ማሸነፍ ትችላለች ሲሉ መጻፋቸው ይታወሳል። ይህ አቋም ትራምፕ ከዚህ ቀደም ጦርነቱን ለማቆም ዩክሬን ግዛቷን አሳልፋ መስጠት አለባት ከሚለው ሀሳብ ሙሉ በሙሉ የተቀየረ በመሆኑ በዓለም አቀፍ ደረጃ እንደ ድንገተኛ የአቋም ለውጥ ተደርጎ ተወስዷል። ዘገባው እንደሚያመለክተው የሩሲያ የውጭ ጉዳይ ሚኒስቴር ሰርጌ ላቭሮቭ የትራምፕ አዲስ አቋም ከእውነታው ራቅና እጅግ አደገኛ ሲሉ ገልጸዋል። የዋሽንግተን አዲስ አቋም ለሰላም የሚደረገውን ማንኛውንም ጥረት የሚያኮላሽና ጦርነቱን የሚያባብስ ነው ማለታቸውን ዘገባው ጠቅሷል። በተባበሩት መንግስታት ጉባኤ ላይ የተገኙት ዲፕሎማቶች እንደገለጹት ይህ የትራምፕ የአቋም ለውጥና የሩሲያ ፈጣን ምላሽ በሁለቱም ሀያላን ሀገራት መካከል ያለውን ውጥረት ይበልጥ እንዲጦዝ ያደርገዋል ሲሉ ለጦርነቱ በድርድር መፍትሄ የማግኘት ተስፋውን አጨልሞታል ይላሉ። ግብጽ የኬንያው ፕሬዝዳንት ዊሊያም ሩቶ የኢትዮጵያ ግድብ ምረቃ ላይ በመገኘታቸው መበሳጭቷ ተሰማ። በታላቁ የኢትዮጵያ ህዳሴ የግድብ ምረቃ ላይ ፕሬዝዳንት ዊሊያም ሩቶ ከተገኙ በኋላ ዝግጅቱ በናይል ተፋሰስ ውኃ ላይ እየተካሄደ ያለውን ድርድር የሚያበላሽ ነው በማለት ስጋቷን በመጥገስ ግብጽ ብስጭቷን ገልጻለ። በኬንያ የግብጽ ተወካይ አምባሳደር ሀተም ዩስሪ ሆስኒ የግድቡ ግንባታ ዓለም አቀፍ ሕግጋትን የሚጻረርና የተደረሰውን የሕግ ማዕቀፍ የማያከብር ነው ብለዋል። ግብጽ እያንዳንዱ የናይል ተፋሰሳ ሀገራት በኤሌክትሪክ ኃይል ከውሃ ተጠቃሚ የመሆን መብታቸውን እንደምታከብር ገልጸው በምረቃው ላይ ኬንያ መሳተፏ ቅር እንዳሰኛቸውም ገልጸዋል። በዚህ ዝግጅት ላይ ኬንያ መወከሏ በጣም አበሳጭቶናል። ከናይል ተፋሰስ ሀገራት ውስጥ ሀገር ኬንያ ብቻ ነች የተገኘችው። ጅቡቲና ሶማሊያ የናይል ተፋሰስ አካል አይደሉም ብለዋል። የትራምፕ አማካሪ ከኤርትራ የውጭ ጉዳይ ሚኒስቴር ጋር ለመወያየት ማቀዳቸው ተገለጸ። የአፍሪካን ኮንፌዴሬሽን ዛሬ ባቀረበው ዘገባ እንዳስታወቀው የፕሬዝዳንት ትራምፕ የአፍሪካና የመካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ቡሉስ ከኤርትራ ውጭ ጉዳይ ሚኒስቴር አቶ ኡስማን ሳራ ጋር ለመነጋገር አቅደዋል። አቶ ኡስማን በተመድ ጠቅላላ ጉባኤ ላይ ለመገኘት በኒውዮርክ የሚገኙ ሲሆን ንግግሩ ለማድረግ የታቀደውም በዚያው መሆኑን ዘገባው አመላክተዋል። የትራምፕ አማካሪ ማሳድ ቡሎስ ባሳለፍነው ሳምንት አዲስ አበባ ቆይታ አድርገው ከጠቅላይ ሚኒስቴር አብይና ከአፍሪካ ሕብረት አመራሮች ጋር መነጋገራቸው ይታወሳል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘናቸው አጫጭር መረጃዎችን ሊመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርን ቆይ